ሰላም ሰላም የተወደዳችሁና የተከበራችሁ የጁሲ ሚዲያ ቤተሰቦች እንደምናላችሁ ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬም እንግዲህ በአንድ በአስቸኳይ ቪዲዮ ተመልሰን ተገናኝተናል። እስከ ዝግጅት ፍጻሜ አብራችሁን ቆዩ። ማለት ነው እንግዲህ በተለይ ከፓስፖርት ጋር በተያያዘ ከአሁን በፊት መንግስት ባወጣው መረጃ መሰረት ማንኛውም ሰው በኦንላይን ላይ ፓስፖርቱን ማሰራት እንደሚችል የኢሚግሬሽን አስታውቆ ነበር። ለዚህ እንግዲህ የኢሚግሬሽን ዜግነት አገልግሎት ለአስቸኳይ ፓስፖርት በሁለት ቀን የሚደርስ 25,000 የኢትዮጵያ ብር ለአምስት ቀን ቀጠሮ ደግሞ በ20,000 ብር ማስከፈል በኦንላይን ላይ በሚሞላ ፎርም አገልግሎት መስጠት መጀመሩ ይታወቃል። እንግዲህ ተቋሙ ሲስተሙ ይሰራል አይሰራም፣ በአሁን ሰዓት ያለ ሁኔታ ምን ይመስላል የሚለውን እና እንዲሁም ደግሞ በፓስፖርት ዙሪያ በተለይ በኢሚግሬሽን አካባቢ እየተስተዋሉ ያሉ እጅግ በጣም አጸያፊ ነገሮች ምንድን ናቸው የሚሉትን ዛሬ በዚህ ቪዲዮ የምናይ ይሆናል ማለት ነው። በተለይ እንግዲህ በአዲስ አበባ በኢሚግሬሽን ቢሮ በጉቦ ፓስፖርት የማውጣት ሂደት በእጅጉ ተጠናክሮ መቀጠሉ እየተነገረ ነው። አንድ የሲስተም አድሜን ትላንትና ብቻ በመመሳጠር 149 ፓስፖርቶችን ሰርቶ 748000 ብር መገኘቱ ተገልጿል። እንግዲህ ፓስፖርት በጉቦ ማውጣት አሁን አሁን ሕጋዊ እስከሚመስል የተለመደ ሆኗል። የሚመለከታቸው አካላትም ጉዳዩ የእነሱ እስከማይመስል ድረስ ችላ ያሉት ይመስላል። የተወሰኑ የኢሚግሬሽን እና ዜግነት አገልግሎት ሰራተኞች ደላሎች ጋር ተመሳጥረው ድርጊቱ ላይ በመሰማራታቸው ነው እንግዲህ እየተነገረ ያለው ማለት ነው። የኢሚግሬሽን ዜግነት አገልግሎት ለአስቸኳይ ፓስፖርት ለሁለት ቀን ቀጠሮ 25 ሺህ ብር፣ ለአምስት ቀን ቀጠሮ ደግሞ 20 ሺህ ብር በማስከፈል በኦንላይን ላይ በሚሞላ ፎርም አገልግሎት መስጠት መጀመሩ ይታወቃል። ተቋሙ ሲስተሙ ይሰራል በማለት ለህዝብ ሲያሳውቅ፣ ኦንላይን ላይ የሚሞላው ፎርም ግን በማንኛውም ጊዜ ሲከፈት ወይም ደግሞ ሲስተሙ ሲከፈት ዚስ ኢዝ ኖ አቬላብል አፖይንትመንት ዴት ፕሊስ ቼክ ሌተር የሚል ጽሁፍ እየመጣ እየሰራ እንዳልሆነ ማረጋገጥ የሚቻል ሀቅ ነው። ይህ ደግሞ ለወራት የዘለቀ ችግር እንደሆነ ነው እየተነገረ ያለው። ስለዚህ ሲስተሙ እንዳይሰራ አድርገው ውስጥ ለውስጥ አሁንም በጉቦ እየተሰራ ያለበት ሁኔታ ነው ያለው። አሁን ላይ ከተቋሙ ግቢ ውጭ ያሉ አካላትና የኢሚግሬሽን ሰራተኞች ተመሳጥረው ለአስቸኳይ ፓስፖርት እስከ 35 ሺህ ብር እያስከፈሉ ሲሆን በተቋም ውስጥ የሚሰሩ አንዳንድ የአይቲ ባለሙያዎችን ጨምሮ እስከ አመራሮች የሚሳተፉበት ኔትወርክ በመዘርጋት ሲስተሙ ከእነርሱ ጋር በማገናኘት ተመሳጥረው የሚሰሩ ግለሰቦች ብቻ ማግኘት እንዲችሉ በማድረግ ዜጎችን እየበዘበዙ መሆኑ እየተነገረ ነው ወይም ደግሞ በይፋ እየታየ ነው። እንግዲህ መሰረት ሚዲያ የአዲስ አበባ በሚገኘው ዋና ኢሚግሬሽን ቢሮ የሚሰራው ይህ ህገ ወጥ አሰራር ተመልክቶ ባወጣው መረጃ አስቸኳይ ቀጠሮ የሚባለው አገልግሎት አሁን ላይ ሙሉ በሙሉ በሚባል ደረጃ ተዘግቶ የኢሚግሬሽን ሰራተኞች የሆኑ ተቋሙን ሲስተም ወይም ደግሞ አድሜን የሚቆጣጠሩ ሰራተኞች በውስጥ መስመር ከደላሎች ጋር በመመሳጠር ህዝቡን 35ሺ ብር ከተቀበሉ በኋላ እነዚህ አድሚኖች 5ሺ ብር እስከ 6500 ብር ይቀበላሉ። ይህ እንግዲህ የሚያሳየው አንድ ቪዲዮ መሰራጨቱም አይታችሁታል። በሶሻል ሚዲያም ሲዘዋወር ሁላችሁም ተመልክታችሁታል። አንድ የተቋሙ አድሚን ብቻ በአንድ ቀን የ149 ሰዎችን ፋይል ብቻውን እንደሚሰራ ያሳያን። ይህም ማለት በአንድ ፓስፖርት 5000 ብር ሂሳብ በቀን 748 ሺህ ብር ያገኛል ማለት ነው። እንግዲህ ይሄ ድህረ ገጹ ለህዝብ ዝግ ተደርጎ ወይም ደግሞ ሲስተሙ በኦንላይን ለህዝብ እንዳይሞላ ዝግ ተደርጎ እንደዚህ ውስጥ ለውስጥ የሚሰራ የፓስፖርት ብዛት ከፍተኛ መሆኑ አዲስ መረጃ ባይሆንም በዚህ መጠን ግን አንድ ግለሰብ ብቻ ገንዘብ በህገወጥ መንገድ ማግኘት መቻሉ ለምን ችግሩን መቅረፍ እንዳልተፈለገ ማሳያ ነው። አንዳንድ ግለሰቦች በትላንትናው እለት ብቻ በርካታ መቶ ሺህ ብሮችን ከፍለው የበርካታ ግለሰቦችን ፓስፖርት አዲስ አበባ ካለው የኢሚግሬሽን ቢሮ እንደተቀበሉ የተገኘው መረጃ ያሳያል። በኢሚግሬሽን ሰርቪስ ላይ ተቀምጠው ይህንን ድርጊት የሚፈጽሙ አካላት ከሚያገኙት ገንዘብ ላይ ለበላይ አመራሮች ያካፍሉ እንደሆነ በአንድ ወቅት የተጠየቁት አንድ የተቋሙ ሰራተኛ ካለ እውቅናና ካለ ቡጨቃ የሚሰራ ነገር የለም የሚል አጭር ምላሽ መስጠታቸውም የሚታወስ ነው። አብዱራህማን የተባለ የመሰረት ሚዲያ ጸሐፊ ከሰሞኑ ለሚዲያ ልከው ባቀረቡት ጽሁፋቸው የኢሚግሬሽንና ዜግነት አገልግሎት ከፓስፖርት ጋር ተያይዞ በህዝብ ላይ እየፈጸሙ የቆዩንና አሁንም አሻሽያለሁ እያለ በሪፖርት የሚለፈልፈው ነገር ግን እንኳን ሊያሻሽል ዘረፋው ዘምኖ ተጧጥፎ መቀጠሉ እጅግ በጣም የሚያሳዝን ሆኗል። አቶ አቡ አክለው አሁን ላይ ለፓስፖርት ቀጠሮ ኦንላይን ላይ ፕላትፎርም አዘጋጅቱ ማህበረሰቡ ባለበት ቦታ በስልክ ወይም ደግሞ በኮምፒውተር ቀጠሮ ማስያዝ ለባዮሜትሪክ መረጃ ለመስጠት በቀጠሮ ቀን ብቻ መቅረብ እንዳለበት የታወቀና ሲሰራበት የነበሩ ያሉ ሲሆን፣ ይሁን እንጂ አስቸኳይ ፓስፖርት በሁለት ቀን 25 ሽብርና ና 5 ቀን ደግሞ 20 ሽብር እንደሆነ እየታወቀ ሲስተሙ ማህበረሰቡ እንዳይጠቀም በመዝጋት ቀጠሮ ሊያስቀጥር ቢሮ ሲሄድ እዚህ አይቀጠርም፣ ውጭ ሂድና አስቀጥረህ፣ በቀጠሮ ቀን ለአሻራ ብቻ ና ይባላም ብለዋል። ውጭ በራሱ እንዳያስቀጥር ሲስተሙ ሎክ አድርገውታል። ውጭ እኛ እናስቀጥራለን የሚሉ ሰዎች አዘጋጅተው በእነሱ አማካኝነት የሁለት ቀን የ25 ሺህ ብር የነበረውን እስከ 35 ሺህ ብር፣ የ5 ቀን 20 ሺህ ብር የነበረውን ደግሞ እስከ 30 ሺህ ብር ተቀብለው እነዛ ደላሎች ውስጥ ኢሚግሬሽን ለሚሰሩ መረጃው ልከው እንዲቀጠር ይደረጋል። ማለት ነው እንግዲህ ጉዳዩን አብራርተው የተናገሩት በዚህ መንገድ ነው። ህዝቡ ተሰቃየ። ለማረጋገጥ ማንም በተቋሙ ፕላትፎርም ገብቶ ቀጠሮ ደጋግሞ መሞከር ይችላል። እነሱ ቢሮ ውስጥ ግን በገለጹት መልኩ ተመሳጥረው ይሰራሉ። የውሸት ሪፖርትና ዜና በየተቋማቱ መሰማት ሰልችቶናል ነው ህዝቡ እያለ ያለው። መሰረት ሚዲያ እንግዲህ የተቋሙን አመራር በዚህ ዙሪያ ለማነጋገር ተደጋጋሚ ሙከራ ቢያደርግም አልተሳካም። የኢሚግሬሽን ዜግነት አገልግሎት በአገልግሎት አሰጣጥ ዙሪያ በቅርቡ በፓርላማ ላይ ጭምር ከፍተኛ ወቀሳ እንደደረሰበት የሚታወቅ ነው ማለት ነው። እንግዲህ ይሄ መንግስት ባለበት ሀገር በዚህ ልክ ዝርፊያ በተለይ ሰው በስልኩ ወይም ደግሞ በኮምፒውተር ባለበት ቦታ ሆኖ ፎርም ሞልቶ ፓስፖርት የሚያወጣበትን ሲስተም ሎክድ አድርገው ወይም ደግሞ ዝግ አድርገው ከደላሎች ጋር በመመሳጠር ከህብረተሰቡ ገንዘብ እየሰበሰቡ ያሉበት ሁኔታ ይሄ ግልጽ ማሳያ ነው ማለት ነው። ይህንን እንግዲህ መንግስት ተከታትሎ አስቸኳይ እርምጃ ካልወሰደ አሁንም ሀብታሞች ብቻ ወይም ደግሞ ገንዘብ ያላቸው ብቻ የሚጠቀሙበት፣ ምስኪን ማህበረሰቡ ደግሞ የማይጠቀምበት ሁኔታ ስላለ ይሄ እንግዲህ ልብ ሊባል ይገባል። ይህን ቪዲዮ ሸር፣ ላይክ ማድረግ እንዳትረሱ። በተረፈ ያላችሁበት ሰላማችሁ ብዛ። ትኩስና ወቅታዊ መረጃ እንዲደርሳችሁ ከፈለጋችሁ ይህንን የዩትዩብ ቻናልን ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መልካም ጊዜ።